በዝንብ አማካኝነት የሚተላለፈው በተለምዶዊ አጠራር ፎከት በመባል የሚታወቀው በሽታና እግርን በማሳበጥ ለመንቀሳቀስ በሚያስቸግር መልኩ የሚዳርገው በሽታ በተለምዶዊ አጠራር ዝሆኔ በመባል የሚታወቀው በሽታን ከማዕከላዊ ኢትዮጵያ ክልል በ2030 ሙሉ በሙሉ ማጥፋት የሚያስችል የውይይት መድረክ የተለያዩ ባለድርሻ አካላት በተገኙበት ተካሂዷል። በዚሁ የውይይት መድረክም የክልሉ ምክትል ርዕሰ መስተዳድር እና የትምህርት ቢሮ ኃላፊው አቶ አንተነህ ፈቃዱ፣ የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ፣ የካርተር ማዕከል ካንትሪ ዳይሬክተር ሚኒስትርና ሌሎች የሚመለከታቸው ባለድርሻ አካላትም ተገኝተዋል። በሽታው አይንን እስከ ማጥፋትና የዕለት ተዕለት እንቅስቃሴን የሚገድ መሆኑን የክልሉ ካርተር ማዕከል ኦሪጅን ፕሮጀክት አስተባባሪ ሆኑት አቶ እያሱ ተረፈ ተናግረዋል። የዓለም ጤና ድርጅት ባስቀመጠው ደረጃ መሰረትም የመድኃኒት ዕድላ በክልሉ 19 ወረዳና አንድ ልዩ ወረዳ የሚከናወን መሆኑንም ተናግረዋል። ኮሰርኬስ የሚባለው እንግዲህ ፎከት በተፈጥሮ በተለምዶ ፎከት በመባል ነው የሚታወቀው ሰውነትን የሚያሳክክ ሰውነትን ሙሉ በሙሉ ዥንጉርጉር እስከሚሆን ወይ ደግሞ ቆዳን በመጉዳት የሚታወቅና የሕብረተሰቡን የዕለት ተዕለት ኑሮ ላይ ከፍተኛ ጫና የሚያሳደር እንቅልፍ ሁላ እስኪያጡ ድረስ ሰውነታቸውን የሚያሳክክ ሲያልፍም እስከ ዓይነ ስውርነት ሁላ ሊያደርስ የሚችል በሽታ ነው። ሊምፋቲክ ፍላሪያሲስ ዝሆኔ በመባል የሚታወቅ ነው። እግርን በማሳበጥ ጡት አካባቢ በማሳበጥ የወንድ የሚሴት መራቢያ አካባቢ የሚያሳበጥ በሽታ ነው። በዓለም ጤና ድርጅት መስፈርት መሰረት የመድኃኒት እደላ እንዲደረግ በተሰጠው ምክረ ሀሳብ መሰረት ነው እነዚህ ወረዳዎች ላይ የሕክምናው የተጀመረው ማለት ነው። በሽታው በህብረተሰቡ ውስጥ እንዳይስፋፋ ከካርተር ማዕከል ጋር በቅንጅት በመሰራት ላይ ስለመሆኑ የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ገልጸዋል። በዋናነት የማ አካባቢ ላይ አራት ወረዳዎች ላይ ሀዲያ ላይ ወደ ዘጠኝ ወረዳ ጉራጌ ላይ አራት ወረዳና ጠንባሮ ልዩ ወረዳ ላይ ሁለት ቦታዎች ላይ ይሄ ችግር ያለበት ነው። በጥቅሉ 19 አካባቢ ይሄ ችግር ይታያል ማለት ነው። በዋናነት ኦንኮሰርካያሲስ በ15ቱ አካባቢ ላይ ሲኖር ሊምፋቲክ ፍላራያሲስ እና ተጨማሪ ደግሞ የም አካባቢ ላይ ስራው የተጀመረበት ነው። ባለፉት ዓመታት የም ላይ ከካርተር ሴንተር በጋራ በመሆን እዚህ ክልል ውስጥ እየተሰራ የቆየበት ነው። ማህበረሰቡ ላይ አካል ጉዳት ብቻም ሳይሆን ዓይነ ስውርነትም ሊያመጣ የሚችል ከዛም ባለፈ ከማህበረሰቡ ገለል ሊያመጣ የሚችል በሽታ ከመሆናቸው የተነሳ ብዙን ጊዜ የተረሱ በሽታዎች ናቸው። ግን ጉዳታቸው ደግሞ የከፋ ከመሆኑ አንጻር። ይህም በልዩ ሁኔታ እየሰራን ነው። የክልሉ መንግስት አስፈላጊውን ድጋፍ ለካርተር ማዕከል የሚያደርግ ስለመሆኑም የክልሉ ምክትል ርዕሰ መስተዳድር እና የትምህርት ቢሮ ኃላፊው አቶ አንተነህ ፈቃዱ በተደረገው የጋራ የምክክር መድረክ ላይ ተናግረዋል። አለምም የተቀመጠውን ነገር ታይም ላይን ሚት ማድረግ እንችላለን፣ ግን ያለንን ሀብት ባለን ጊዜ ደግሞ ከዛም ቀድመን ኢሊሚኔት ለማድረግ መስራት አለብን ብዬ አስባል። ነው የፖለቲካል ሊደርሺፕ ኦውነርሽፕ በጣም በጣም ወሳኝ ነው። ወሳኝ ነው። የፖለቲካ ሊደርሽፕ ኦውነርሽፕ በጣም ወሳኝ ነው። የኤክስፐርትስ ኦውነርሽፕ በጣም ወሳኝ ነው። የቮለንቲርስ ኢንጌጅመንት ይፈልጋል እና ለኮሚኒቲ ና ቮለንቲርስ ኢንጌጅመንት የፖለቲካው ሊደርሽፕ ኦውነርሽፕ በጣም ወሳኝ ስለሆነ ቀድመን እሱ ላይ በደንብ መስራት አለብን ብዬ አስባለሁ። በክልሉ የሚገኙ መንግስታዊ ጠንካራ አደረጃጀቶችን መጠቀምና የሕብረተሰቡን ግንዛቤ ለማሳደግም ሚዲያዎችን በአግባቡ መጠቀም ይገባልም ብለዋል። ምክትል ርዕሰ መስተዳድሩ ደግሞ ጠንካራ አደረጃጀት ነው ያለን ባይዘው የሴቶች ልማት ሕብረትም ጠንካራ ነው እና ይሄን ሰነድ አዘጋጅተን እነሱ ጋር ንቅናቄ ውይይቶች አሏቸው። ይህን አንዱ የውይይት አጀንዳ አድርገን እናስገባ የስራ አድቮኬሲና ሄልት ኤዱኬሽን ይፈልጋል ብላቸዋል የሚዲያ ና ኮሚኒኬሽን ስራ በጣም መጠናከር አለበት። በእናንተ እንትን አድቮኬሲ ያላችሁትም ያው እሱ ነው። የሚዲያ ኮሚኒኬሽን ስራ በደንብ ይሰራ ጥሩ ነው። ሌላው ያው የጆይንት አላይን እያደረግን ጆይንት ፕላኒንግ እና አላይንመንት ስራዎች በጣም ኢምፖርታንት ናቸው። ካርተር ማዕከል የሚገኙ ሀብቶችን በአግባቡ ለመጠቀም የሚያስችል ስራዎች በመስራት ላይ ስለመሆናቸው የካርተር ማዕከል ካንትሪ ዳይሬክተር የሆኑት ዶክተር ዘሪሁን ታደሰ ተናግረዋል። ሪሶርሱ ልክ ኢትዮጵያ ሲገባ ለሴንትራል ኢትዮጵያ የተመደበው ገንዘብ የክልሉን ፌሬድ ተወክለን ማኔጅ ነው የምናደረገው። የምናመጣው ገንዘብ ብቻ አይደለም ሲስተሙ ምን ይሰራል የሚለው ይህንን። እንግዲህ የምናረገው ምንድን ነው የተለየ ነገር ኖሮን ሳይሆን ይሄ ፓርትነርሽፕ የሚያስፈልገው ትረስት እንድታደርጉ ይሄ፣ አዲስ ክልል ነው። በአዲስ ኢነርጂ በአጭር ጊዜ በሽታውን የምናጠፋበትን መንገድ ለመስራት የአንበሳው ድርሻ የእናንተ ነው። እኛ ግን የአቅማችንን ያህል ለማድረግ ጥረት እናደረጋለን።